ብዙዎቻችን በርገርን በቀላሉ በቤት ውስጥ እንዴት ማዘጋጀት እንችላለን የሚሉትን ቪዲዮዎች አይተናቸው ሊሆን ይችላል። ነገር ግን ከባድ መስሎ ስለሚታዩን ሞክረናቸው አናውቅም። ዛሬ ግን እኔ ሞከርኩትን ላሳያችሁ። ስለዚህ እንደተለመደው የምንጀምረው ከሚያስፈልጉን ግብአቶች ነው። የተፈጨ ስጋ፣ እንቁላል፣ ቺዝ፣ ሰላጣ፣ ዘይት፣ ሽንኩርት፣ ቲማቲም እና ቃሪያ። ሽንኩርቱን በዚህ መልኩ እንከትፋለን። ይሄን ያህል ይበቃኛል። ቲማቲሙን ደግሞ በተመሳሳይ በዚህ መልኩ እንከትፋለን ማለት ነው። ያን ያህል አያስፈልገንም፣ ትንሽ ነው የምንጠቀመው። ያው እንዳያችሁ ታዘጋጅችዋለሁኝ። የሰላጣ ቅጠላችንን ማጥበን እናዘጋጃለን። ይሄ ይበቃኛል እና በተመሳሳይ ቃሪያችንንም እንደዚህ በክብ እንከትፈዋለን። ይህም በዚህ መልኩ ከትፈን አዘጋጅተናል። የተፈጨ ስጋችን እዚህ ጋር የምፈልገውን ያህል ቀንሻለሁኝ። ላዩ ላይ ትንሽ ነጭ ሽንኩርት አደርግበታለሁ። እንዲሁም ጨው አንድ የሻይ ማንኪያ አደርግበታለሁ ጨው ኮረሪማ ሁለት የሻይ ማንኪያ አድርግበታለሁ፣ ሚጥሚጣም ግማሽ ማንኪያ አደርግበታለሁ። ከዛ አንድ ላይ መለወስ ነው። እጄን በአግባቡ ስለታጠብኩት በእጅ ባዋህደው መርጣለሁኝ። ስጋችንን በዚህ መልኩ አዋህደነዋል ማለት ነው። መጥበሻችንን ጥደን ዘይታችን እናፈላለን። ዘይታችን ፈልቷል። ስጋውን በዚህ መልኩ አዘጋጀዋለሁኝ። ያው በእጄን ያስተካከልኩት እንደዚህ አይነት ቅርጽ ሰጥቼው ባለ ሁለት ሌየር በርገር ነው የምሰራላችሁ። ስለዚህ እንደዚህ በእጃችን ያዘጋጀነውን ስጋ እንጠብሷለን ጨምረን ለበርገር የሚሆኑ የጠበስነውን ስጋችን እናወጣዋለን። እዚህ ጋር ትንሽ ዘይቱን ከውስጡ መጠጥ እንዲያደርግ እንትሩ ላይ እንተዋለን ማለት ነው። እንቁላላችንን እዚህ ጋር እናዘጋጃለን። ስጋውን አነስተኛ ያደረግኩትኝና ለቅርጹም ብዙም ያልተጨነኩበት ያው ለልጆች በዛው የሰራው ስለነበርኩኝ ነው። መጥበሻችንን እናግላለን። ትንሽ ዘይት እናደርግበታለን። ዘይታችን ግሎልናል። እንቁላላችንን እንጥበስ። እንቁላላችንን ጠብሰናል። እሷን እናውጣለን። አሁን ደግሞ እዚሁ መጥበሻችን በጋለበት ዳቧችንን ሞቅ ሞቅ እናረግበታለን ማለት ነው። ዳቧችንን እናወጣለን ማለት ነው። እንግዲህ የተረፈኝን ስጋ እንደምታዩት ነው ያሁን የቪዲዮ እንዳይረዝምብኝ ብዬ የሰራሁትኝ በተወሰነ ስጋ አንድ በርገር ነው። ነገር ግን በግማሽ ኪሎ ስጋ ወደ ስምንት በርገር ነው መስራት የምትችሉት። ካልሆነም ካልሆነም ደግሞ እንዳማራጭ ሁሉንም እንኳን መጠቀም ባትፈልጉ ማለት ነው ሩብ ያክሉ ለጥብስ አድርጋችሁ በቀረው በሩቡ ስጋ ደግሞ ከአራት እስከ አምስት በርገር መስራት ትችላላችሁ ማለት ነው። ስለዚህ አሁን በርገራችን እናዘጋጀው። የመጀመሪያ የሚሆነው የስረኛውን ቂጣ እንወስዳለን። እሱ ላይ ማዮኔዝ ትንሽ እናደርግበታለን። ከዛ በመቀጠል የሰላጣ ቅልጠላችን እናደርጋለን። ከዛ ቲማቲም ሽንኩርታችን አደረግን። ከዛ ትንሽ ቃሪያ እናደረግበታለን። ከዛ ስጋውን እናደረጋለን፣ አንዱን ሌድ ስጋ። ከዛ ቺዝ እናደረግበታለን። ከዛ ሁለተኛውን ስጋ እናደርግበታለን። ከዛ እንቁላላችን እናረግበታለን። ላው ላይ ሽንኩርታችንን፣ ቲማቲማችንን፣ ሰላጣችንን እናረግና በዚህ መልክ እንዘጓለን ማለት ነው። ብዙ ግብአቶችን ያልተጠቀምኩትኝ ዛሬ ይህ ቪዲዮ የሰራሁት ለጀማሪዎች ስለሆነ ነው። በሚቀጥለው መጀመሪያ ምስሉ ላይ ያያችሁትን አይነት በርገር ሰርቼ ነው ማሳያችሁ እና ያኔ ደግሞ አስፈላጊ የምንላቸውን ግብአቶች በሙሉ እንጠቀማለን ማለት ነው። ይህን ይመስላል በርገራችን። በየቤታችሁ ቀለል አድርጋችሁ ሰርታችሁ መሞከር ትችላላችሁ።